ሰላም እንዴት አመሻችሁ፣ እንዴት አደራችሁ፣ ወይንም እንደምን ዋላችሁ? ይሄን ቪዲዮ እንደምታገኙበት ሰዓት ይወሰናል። ዶክተር መስከረም ነኝ። በአጭር መልእክት ተከስቻለሁ። አንድ ቁም ነገር ላካፍላችሁ ነው፣ ጠቃሚ መስሎ ስለታየኝ በተለይ በቅርብ ጊዜ አንዳንድ ቪዲዮዎችን መልከት መልከት ሳደግ ሌሎች የሚሰሯቸውን ዘገባዎችም ውይይቶችም ትምህርቶችም ሳዳምጥ ስመለከት አንድ ነገር በተደጋጋሚ ሲጠቀስ ስላየሁና ስለሰማው ነው። እሱም ምንድን ነው ልክ የኦርቶዶክስ ተዋሕዶ ቤተክርስቲያን በቃ ፈረሰች ወይም እንዲሆነች በጣም በአሉታዊ መንገድ የሆነ ቀቢፀ ተስፋ የተጫነው የሚመስሉ አነጋገሮች ልትፈርስ ነው ወይም ተዋረደች፣ ፈረሰች፣ ተደፈረች መንጎቿ ተበተኑ፣ እረኞቿ እንደዚህ የሆኑ አባቶችን እንደዚህ ማድረግ አቃታቸው ሄኛው ይሄኛው ክፍለ አቅመ ቢስ ሆነ፣ ያኛው እንደዚህ ምናም የሚሉ አባባሎች በጣም ቀቢፀ ተስፋ በተጫነው አይነት አባባል ሲነገሩ ሰማለሁ። ከመቆርቆር ነው። እርግጥ አንዳንድ ጊዜ እኔም ራሴ እንደዛ ማስብበት ጊዜ አለ። ግን ሚዛኑን በጣም እንዳይስትም እውነታውንም እንዳንረሳ ለማገዝ የሚጠቅም ከሆነ ብዬ አንድ የሆነ የቅርብ ሰው ያየውን ራእይ ወይንም የገጠመውን ገጠመኝ ከሁለት ዓመት በፊት በ2015 ይመስለኛል ያየውን ራእይ እና እንዴት እንደፈቱለት አባቶች እሱን ላካፍላችሁ ነው የመጣሁት በዚች አጭር ቪዲዮ። ብዙ ጊዜ እንደዚህ አይነት ቪዲዮዎችን አልሰራም፣ ግን እንደው ትንሽ ስለተሰማኝ ነው እንዲህ አይነት ነገሮች አነጋገሮች ሲበዙ መስተካከል ስላለባቸው መቆርቆሩ እንዳለ ሆኖ ሚዛኑን ግን መሳት ስለሌለበት ማለት ነው ምንድነው የሆነው መሰላችሁ እንግዲህ ነገ አቡነ ገብረ መንፈስ ቅዱስ ናቸው ዛሬ ስቀርጸው መጋቢት አራት ላይ ነው መጋቢት አምስት የአቡነ ገብረ መንፈስ ቅዱስ ዓመታዊ በዓል ነው እና በዚህ በዋዜማው ላይ ነው የተከሰተው ነገሩ ይሄ አሁን ያልኳችሁ እኔ በቅርበት አውቀዋለሁ ያልኳችሁ ራእዩን ያየው ሰው ሁለት ዓመት በፊት አቡነ ገብረ መንፈስ ቅዱስ ክብረ በዓሉ ዜማ ማለት ነው የሆነ ነገር ተሰምቶት ይመስለኛል። አይ ቲንክ የሆነ ቦታ ላይ ግጭት ተፈጥሮ የኦርቶዶክስ ተዋህዶ እምነት ተከታዮች ተገደሉ፣ ታረዱ የሚል ነገር ሰምቶ ይመስለኛል። ቤተክርስቲያን ተቃጠለች እንደዚህ እንደዚህ የሚባል ነገር ሲሰማ ብዙ ስለቆየ ያ ነገር ተሰምቶት ነው እና ምሽት ላይ አልጋይ ላይ ጋደም ብዬ አለ ለሀገሪትነ ሰላማ የሚለውን ለአቡነ ገብረ መንፈስ ቅዱስ የሚዘመር መዝሙር እየዘመርኩ በመሀል ነው ያየሁት አለ። እንደ መነጠቅ የሰከንዶች ቅጽበት እና የሆነ እይታው ወደ ሰማይ እየሄደ አይነት ነገር ተሰማውና፣ የሚያየው ቤተክርስቲያን ነው። የቤተክርስቲያንን አውደ ምሕረት ነው የሚያየው። ምሽት ላይ ነው የሚያየው፣ እኩለ ሌሊት ይመስላል። እሱ ግን ይህንን ሲዘምር ገና አልመሸም፣ እኩለሌሊት አልሆነም። አፉ እየዘመረ ነው፣ ነፍሱ ግን ተነጥቃ ሌላ ነገር እያየች ነው እና ምንድን ነው የሚያየው? ልክ አውደ ምሕረቱ ማንም ሰው የለም፣ ቤተክርስቲያኗም ተዘግታለች። ከውስጥ ግን መብራት አለ፣ መብራቶቹ አልጠፉም። እኩለሌሊት ነው፣ ተዘጋግቷል፣ ዋናው በርም ተዘጋግቷል። ግን አውደ ምሕረቱ ላይ አቡነ ገብረ መንፈስ ቅዱስን ቆመው ያያቸዋል። እሳቸው እንደሆኑ ገምቶ ነው የተረዳው። ምንድነው የያዙት በእጃቸው እንደ በትረ መስቀል አይነት ነገር ይዘዋል እና ልክ አንድ ሰው በተጠንቀቅ የሆነ ቤት እንደሚጠብቅ ቀጥ ብለው ነው የቆሙት። ጸጉራቸው ነጭ ነው፣ ረጅም ነው። እንደ መጎናጸፊያ የሚመስል ነገርም ጣል አድርገዋል እና ብዙ ዝርዝር አላየም። በሰከንዶች ቅጽበት ብቻ ነው አይቷቸው ወደ ራሴ ስመለስ አለ፣ አፌ እየዘመረ ነው። እና ምንድን ነው? ውልብታ ነው ያየሁት? ነገር ምንድን ነው? እንዲህ አይነት ነገር ገጥሞኝ አያውቅም ይልና ይደነቃል። እንደውም ራእይ ያየም አልመሰለውም። ምክንያቱም ልምድም የለኝም አለ። እንዲህ አይነት ነገር ገጥሞኝ ስለማያውቅ ልምዱም የለኝም ራእይ እንዳየሁም አላወቅኩም። እና የሆነ ብዙ ሀሳቦች በአይምሯችን እንደሚወጡ እንደሚወርዱ፣ እንደዛ የሆነ ነገር እንደ ውልብታ? የሆነ በሀሳቡ የመጣ ነገር ኢማጅን እንዳደረገ እንደዛ ነበር የመሰለው። በኋላ ነገሩ እንዳልገባው እግዚአብሔር ስላወቀ ወይም እሳቸው እንግዲህ ያው ነገር መንፈስ ቅዱስ ናቸው ያሳዩት መሰለኝ ስላወቁ ከሁለት ቀን በኋላ በሰባት ሌሊት በህልሙ በቀደም በህልምህ ያየኸው ካህን ካህኑ መልከጼዴቅ ነው የሚል ድምፅ ይሰማልና ምንድን ነው ጉዱ ብሎ ከተወሰነ ጊዜ በኋላ አባቶችን የህልም መፍታት ጸጋ ያላቸውን አባቶች ያናግራል እና ያየሁት አቡነን ነው ወይስ ከአሁኑ መልከ ጸዴቅን ነው ይላቸዋል። እና እኛ አባት ምን አሉት? በአንድ አካል ሶስት አባቶችን አይተሃል። ከአሁኑ መልከ ጸዴቅንም አይተሃል። አቡነ ገብረ መንፈስ ቅዱስንም አይተሃል። አቡነ አረጋዊንም አይተሃል። ሶስቱንም ነው ያየኸው እና እነዚህ ተግተው ቤተክርስቲያንን እንደሚጠብቁ በእነሱ ምልጃ በእነሱ ምሪት ወደ እግዚአብሔር በሚማልዱት ቤተ ክርስቲያን ተጠብቃ እንዳለች ይሄንን ነው ያየኸው። እና እሱ ያላስተዋላቸውን ነገር ሁሉ ጨማምረው ነገሩት። ለምሳሌ ቤተልሔም አጠገብ ቆመውን ያየሃቸው አውደ ምሕረት ላይ አይደለም። በያዙት በትረ መስቀል ደግሞ ከታች የእባቡን አናት ወይም ራስ በበትረ መስቀሉ ወቅተው አናቱን ወቅተው ላዩ ላይ ቆመው ነው ያያቸው እና ግን እንደ አንድ ሰው ነው ያያቸው። ቅዱሳን በዚህ መልክ ይገለጻሉ ብለው አብራሩለት ማለት ነው እና እኔም ለመጀመሪያ ጊዜ ነው ስሰማ። አንድ ሰው ካየ በአንድ ሰው በህልሙ ወይ በራእይ አንድ ሰው ከተገለጠ ያ አንድ ሰው ብቻ ይመስለኝ ነበር፣ ግን አይደለም። ሁለትም ሶስትም ሆነው ሊመጡ ይችላሉ። ብዙ ጊዜ አብረው ስለሆኑ እንደኛ ፊዚካል ቦታ እና ጊዜ ገደብ ስለሌለባቸው እንደገና ሚስጥራትንም መግለጽ ስላለባቸው በአንድ መንፈስ ያሉ ስለሆኑ እነዚህ አባቶች ብህትውናቸው፣ ክህነታቸው ታላላቅ የቤተ ክርስቲያን አባቶች እንደመሆናቸው መንፈሳዊ አባቶች አገር የሚጠብቁ ለዓለም የተረፈ ቅድስናቸው ተገርሏቸው ለዓለም የተረፈ ስለሆኑ ሶስቱንም በአንድ አይነት አመለካከት ልናያቸው እንችላለንና። እንዲህ አይነት ነገርን አይቶ እጅግ በጣም ተጽናንቶ በጣም ደስ ብሎት ከሆነ ጊዜ በኋላ ለእኛም አወራልን፣ እኛም በጣም ደስ አለን። ታዲያ እኚህ አባቶች በዚህ ደረጃ ቤተ ክርስቲያንን የሚጠብቋት ከሆነ እባቡንም እንደዚህ ረግጠው ይዘውት ካሉ ለምንድን ነው ነገሮች የሚተረማመሱት ልንል እንችላለን። በውጪ የሚተረማመሰው አይገርምም፤ ቤተ ክርስቲያንም ውስጥ ጸባ አለ፣ ምን አለ፣ ክርክር አለ ብዙ ነገሮች አሉ፣ ስርዓት ይፋረሳል። ይሄ ሁሉ ለምን ሆነ ታዲያ የሚል ጥያቄ በአይምሯችን ሊመጣ ይችላል። እኔ እንደሚመስለኝ ይሄ የእኔ ጭማሪ ነው እና ልጁ ያለው አይደለም። እንድንረዳ የሚፈልገው ፈጣሪ አንደኛ ነገር መስዋዕት አያርግም እያል እንዳንፈራ እንዲህ አይነት ነገሮች ያበረቱናል። እግዚአብሔር መንፈስ ቅዱስ በካህናት በምዕመናን፣ በጳጳሳት፣ በሌሎችም በመነኮሳት በዲያቆናት ችግር ምክንያት ወደ ቤተ ክርስቲያን መውረዱን እና መስዋዕቱን ማክበሩን መቀበሉን ያቋርጣል ብለን እንዳንሰጋ፣ ስለኛ ሳይሆን ስለ ቅዱሳን ብሎ ያን እንደሚያደርግልን በሱም ቸርነት ሁልጊዜ እስካለም ፍጻሜ ከእናንተ ጋር ስላለ ቃሉን ስለሚጠብቅ እኛ ከዛ እምነት እስካልወጣን ድረስ ሌሎች የፈለገ ቢቀላቅሉ መንፈስ ቅዱስ ከቤተክርስቲያን እንደማይርቅ ቅዱሳን ሁልጊዜ አብረው እንዳሉ እንድናስብ ይሄ አንዱ ያ ነው። ሁለተኛ ነገር ደግሞ ልክ በዓለመ መላእክት እንደነበረው ብዙ ትርምሶች፣ ብዙ ክርክሮች፣ ግርግሮች ቢኖሩም እግዚአብሔር ልክ ፈጥረው ተሰወሯቸው እንደሚባለው ስነ ፍጥረትን ስንማር እግዚአብሔር መላእክትን ፈጥሮ ተሰወራቸው። ከዛ ማን ፈጠረን ተባባሉ። ከዛ ክርክር እነሱ ሲከራከሩ እኮ አረ እኔ ነኝ፣ እኔ ነኝ የፈጠርኳችሁ ብሎ ወዲያውኑ ብቅ ማለት ይችል ነበረ፣ ግን ያንን ማድረግ አልፈቀደም። ለምን ጥንካሬያቸው እንዲፈተን፣ በልቦናቸው ክፉ ሀሳብ ያለባቸው ሀሳባቸውን እንዲያወጡት፣ እንደነሳጥናይ ላይነቶቹ እኔ የፈጠርኳቸው ትዕቢቱ እንዲገለጥ እንዲናገር፣ ዘም ብሎ ጠበቀ። ለእግዚአብሔር ያላቸው ለእውነት እግዚአብሔርን በዛ ሰዓት በደንብ በአንድነት በሶስትነት ተገልጦላቸው ባያውቁትም፣ ግን ለእውነት እውነትን ለመፈለግ እውነትን ለመጠበቅ ያላቸው ቁርጠኝነት የእነ ቅዱስ ገብርኤል ደግሞ እንዲገለጽ አምላካችን ራሱን እስኪገልጽልን ድረስ ባለንበት እንቁም፣ ባለንበት እንጽና ብሎ ተናግሮ ጽናቱ እንዲታይ የእሱ በቃ የሁሉም ልቦና እንዲፈተሽ ሁሉም አነጋገሩ ውስጡ ያለውን ነገር አውጥቶ እንዲያሳይ ምን እንደሚያደርግ ለማየት እንደዛ ፈጥሮ እንደተሰወራቸው ያለው ጊዜ በዚህም ዘመን ዝም ብሎ እግዚአብሔር ሊያይ ይችላል። ያ ማለት ግን ነገሮች ከእሱ ቁጥጥር ውጭ ወጥተዋል ማለት አይደለም እና እነዚህን ሁለት ቁም ነገሮች ነው እኔ በበኩሌ የተማርኩት። ለእናንተም ትምህርት እንደሚሆናችሁ አስባለሁ። እንኳን ለአቡነ ገብረ መንፈስ ቅዱስ ዓመታዊ በዓል አደረሳችሁ። ሁልጊዜም ከቤተ ክርስቲያን ስለማይለዩ ከቤተልሔም ስለማይለዩ መስዋዕታችን ያርጋል ሚስጢራተ ቤተክርስቲያን ይፈጸማሉ። መንፈስ ቅዱስ ከመሰዊያው አይርቅም። ይሄንን እንዳንረሳ፣ ተስፋ የመቁረጥ አነጋገሮችም ከውስጣችን እንዳይወጡ። ግን ቁጭቶች መኖራቸው ትክክል ነው። ለምን ይሄ ይሆናል? ለምን ይሄ ይበላሻል? ብሎ መጠየቅ ያስፈልጋል። ክፉን የመታገል ኃላፊነት ውዴታውም ግዴታውም አለብን። ተስፋ መቁረጥ ግን አያስፈልግም ለማለት ነው እግዚአብሔር ይስጥልኝ መልካም ክብረ በዓል ይሁንላችሁ